ከዚህ በፊት በዚህ በዩቲዩብ ቻናሌ ላይ ኮሚኒቲ ሴክሽን ላይ የትኛውን ቦታ ላስጎብኛችሁ ብዬ ባቀረብኩት ጥያቄ መሰረት ኦልሞስት 75% የምትሆኑ ተመልካቾቼ ቀይ ባህርን አስጎብኘን ብላችሁኛል። በጥያቄያችሁ መሰረት እኔም ወደ ቀይ ባህር ለመጓዝ ዝግጅቴን አጠናቅቄያለሁ። እንግዲህ በመጀመሪያ ከየትኛው በኩል የቀይ ባህርን ባየው ይሻላል የሚለውን መምረጥ ነው ያስኩት። እንግዲህ ቀይ ባህርን ጅቡቲ፣ ግብፅ፣ ኤርትራ፣ ሳውዲ አረቢያ፣ ሱዳን፣ የመን፣ ሶማሊያ፣ እስራኤልና ጆርዳን ሼሪ ያደርጉታል ማለት ነው። እነዚህ ሀገሮች በ ባህር ዙሪያ የሚገኙ ሀገሮች ናቸው። ስለዚህ ከነዚህ ሀገሮች አንዱን መምረጥ አለብኝ። ስለዚህም እንግዲህ ከወጪ አንጻር ከተለያየ መልኩ ተመልክቼው በስተመጨረሻ ቀይ ባህርን ከየት በኩል ልየው ስለው ለዓለም ወሳኝ ሰርጥ የሆነው በተለይም ደግሞ ባብ ኤልመንደም በመባል የሚታወቀውና የተለያዩ አለማት የጦር ቤዛቸውን ከዘረጉበት በኩል ቀይ ባህርን ባየው የሚሻል ስለመሰለኝ ጅቡቲ የመጀመሪያ መርጫ ይሆናለች። አዲስ አበባ ወደሚገኘው ጅቡቲ ኤምባሲ ሄደን ቪዛ ነበር የጠየቅነው። በሚያሳዝን ሁኔታ ከጅቡቲ ኢንቪቴሽን ማስላክ አለባችሁ። እንዲሁም ቀረጻ ምናምን የምታደርጉ ከሆነ ደግሞ ከጅቡቲ ቴሌኮምም እንዲሁ ፍቃድ ሊኖራችሁ ይገባል። ከጅቡቲ ደህንነት ቢሮም በተመሳሳይ መባሉ በጣም አስደነገጠንና፣ ቪዛው እንደማይሰጠን ሲነገረን በጣም ተስፋ አስቆረጠን። ግን አንድ አሪፍ ዜና ሰማን። ጅቡቲ በአዲስ አበባ ካለው ኤምባሲዋ በተጨማሪ በድሬዳዋ ከተማ ደግሞ ቆንጽላ ጽህፈት ቤት እንዳለ አሰማን። ስለዚህ እዚህ የተከለከልነውን ቪዛ ምናልባት በቆንጽላ ጽህፈት ቤቱ በኩል ካገኘን በሚል ወደ ድሬዳዋ ጉዟችንን አደረግን። ድሬዳዋ የነበረን ቆይታ ልነግራችሁ አልችልም። በጣም ነው የሚለው የሺጋር ፉል በላን፣ ከተማዋ ላይ ተዘዋወርን። በጣም በሚደንቅ ሁኔታ ደግሞ ድሬዳዋ ላይ በጣም በሚያስደስት ሁኔታ ጠዋት 12 ሰዓት፣ ማታ 12 ሰዓት ህዝቡ ሁሉ ቀጥ ብሎ የኢትዮጵያ ህዝብ መዝሙር ይዘምራል። እንግዲህ ድሬዳዋ መምሪያ የተባለው አካባቢ ልክ እንደምታዩት ልክ ምሽት 12 ሰዓትና ማለዳ 12 ሰዓት ላይ የትራፊኩ እንቅስቃሴ ቆሞ ሰው ቆሞ ቀጥ ብሎ በማይክራፎን የኢትዮጵያ ህዝብ መዝሙር ይለቀቃል። ሁሉም ቀጥ ብሎ በሀገር ፍቅር ስሜት የኢትዮጵያን ህዝብ መዝሙር ይዘምራል። በጣም በጣም ደስ ይል ነበረ። ስለዚህ እንግዲህ ድሬዳዋ ወደሚገኘው የጅቡቲ ቆንጽላ ጽህፈት ቤት በመጓዝ ጉዳያችንን አስረዳን። በጣም ደስ በሚል ሁኔታ ያስተናገዱን ልነግራችሁ አልችልም ሶ የጅቡቲ ቪዛ አገኘን። ስለዚህ እንግዲህ ሶስታችንም ቪአይፒ ትኬት ቆረጠን፣ በ1200 በ1200 ማለት ነው። ከዚህ በኋላ የሚሆነ ጉዟችን ደግሞ በባቡር ነው። እንዳልኳችሁ በአውሮፕላን ምናምን ጉዞ ሳይሆን ቀለል አርገን በባቡር በደቡ አካባቢ፣ እንዲሁም የኢትዮጵያና የጅቡቲን ድንበርም እያየን ነው የምናልፈው ማለት ነው። ስለዚህ እንግዲህ ረዥም ጉዞ ነው የሚሆነው አሁን ወደ ጅቡቲ የምናደርገው ጉዞ። ስለዚህ አብራችሁን ቆዩ። አሁን እንግዲህ ድሬዳዋንን አድረግ ወደ ጅቡቲ አሁን ወደ ባቡር ጣቢያ ልንሄድ ነው። ሰባት ሰዓት ስምንት ሰዓት ምናምን ይፈጃል ብለውናል። እንግዲህ አብረን ነው የምንጓዘው ወደ ጅቡቲ ጉዟችንን ለመጀመር ወደ ባቡር ጣቢያ መራን። አሁን ድሬዳዋ ባቡር ጣቢያ ነ በባቡር ጣቢያው የሚገርሙ የሚገርሙ ሰዎች እንተዋወቅን በጣም ደስ ይል ነበረ፣ በድሬዳዋ ባቡር ጣቢያ የነበረን ቆይታ። አሁን እንግዲህ ከዚህ በኋላ አንድ 30 ደቂቃ በኋላ ባቡራችን እንደሚነሳ ነግረውናል። ኢሚግሬሽን ስታምፕ አስደርገናል፣ ቃጅንን አስፈትሸናል፣ ምናምን ሬዲ ነን ወደ ጎረቤት ሀገር ጅቡቲ ለመጀመሪያ ጊዜ። ከዛም ወደ ባቡሩ ገባል ይሄ ሁላችሁ እንግዲህ እቺ ናት ሩማችን። አልጋ አለው ረጅም መንገድ ስለሚሆን ተኝተን ነው የምንሄደው ማለት ነው። ማታ አልተኛ ነው። ስለዚህ እዚ ውስጥ ነው ለጥ የምንለው። እቺ የያቡ ቦታ ናት። እቺ ሻንጣው እቺ የኔ ቦታ ናት። ታች ወዳለ ብዙ መሰቀል አይመስልም ይሄ ቦታ ነው። ይሄ ደግሞ ከፍለንበታል። ያቡ ሌላ ቦታ የሚገላበጥበት ቦታ ነው። ሰውይመሳች እንግዲህ ቃላችንን እዛ ላይ ነው ማስቀመጥ ያለብን። አይን ሰው ከፊት ለፊት ቦታ አለው ስፔስ አለው እንጠባሉ። ቪአይፒ ነው እንጠባሉ። ይህን ይመስላል እንግዲህ ወደ ጅቡቲ የሚሄደው ባቡር ቪአይፒ ሩሙ ማለት። በሚያሳዝን ሁኔታ እጅግ በጣም በጣም በጣም ነው የሚሸተው ባቡሩ። ከዚህ በፊት ትኋን ጭምር አምጥቶ ነበረ። ስለዚህ ትኋኑን ለማጥፋት በሚል የተረጨው የትኋን መድኃኒት ባቡሩን በጣም በጣም በጣም እንዲሸት አድርጎታል። መስተንግዶው፣ ሁሉም ትሪትመንቱ በጣም አሪፍ ቢሆንም ባቡሩ ግን ለመጓዝ በጣም የሚከብድ ከወረድንም በኋላ ሶስታችንም ጉንፋን ታመናል። በጣም ነው የሚያሳዝ በጣም ያልጠበኩት ነበረ። ባቡሩ በጣም የሚያምር በጣም ዘመናዊ ነው፣ ግን ሴም ታይም ሽታው ልነግራችሁ አልችልም። ለመግለጽ የሚከብድ ነው። ነገር ግን መቅረጽ ስለነበረብን ሽታውን ችለን ልክ ምንም የሌለ አስመስለን ፈገግ እያልን እየተጫወትን ቀረጻ ለማከናወን ሞከርን። ግን በጣም በጣም ነበረ የሚሸተው። የምሬን ነው የምላችሁ፣ ማለት ቃላት በማይገልጸው ሁኔታ ሄዱም እግር ይግባ ፊት ቢገባ ይሻልም አይለይም ከምትወደው አማርኛ ፊት ረቡኒ እና የወንዶች ጉዳይ የወንዶች ጉዳይ ፊልም ነው። በጣም ቆንጆ ፊልም ነው እንጂ አምስት ፊልም ነው እንጂ የወንዶች ጉዳይ አሁን ባለው የፊልም ትሬንድ ኢትዮጵያ ውስጥ እያንዳንዱ የእያንዳንዱ ካራክተር ታሪክ የሆነ አምስት ስድስት ፊልም ይወጣል እንጂ የሚቋቋም

አሰብ ወደብ፣ እና አስመራ። አንተስ ስንት ትቆያለህ? ጅቡቲ ስንት ቀን ትቆያለህ? ያው ተኝቷል።

ምንድ ነው የድንጋይ በስትክክል በቃ አራት አራት ማዕዘን እየተደረገ የሚደረደረው ምንድን ነውእእ አንድ ለምለም የሆነች እኮ በቃ አንድ ለምለም ነገር አይታይም። ጭው ያለ በረሀ የሚባለው ደንዋሌ የተባለው በኢትዮጵያና ና በጅቡቲ ድንበር አቅራቢያ የሚገኘው ከተማ ላይ ደርሰናል። እንደምታዩት እንግዲህ ይሄ ከኋላ የምትመለከቱት የ ባቡር የድንበር መቆጣጠሪያ ነው። የደዋሌ ማለት ነው። ከዚህ አሁን ትንሽ ከሄድን በኋላ ከኢትዮጵያ ግዛት ሙሉ ለሙሉ ለቀ እንወጣለን። ባቡራችን ይኸውና፣ በዚህ ጋር እንደምትመለከቱት ነው። አንድ ሁለት ሶስት ፉርጎ ብቻ ነው ያሉት። ምንም አይነት ከፊት ያለው ያው የሚነዳው የሚከፋው አካል፣ እዚህ ጋር የኢትዮጵያ ኢሚግሬሽን እና የጅቡቲ ኢሚግሬሽን አለ እዚህ ጋር ሁለቱም። ጅቡቲ የስራ ቋንቋ ያው ፈረንሳይኛ አይደለ? ይሄውና እንግዲህ በፈረንሳይኛ ነው የሚጽፉት። ዋና የስራ ቋንቋ ፈረንሳይኛ ነው። እና ሶማሊኛና የተወሰኑ ቋንቋዎችም በጥቂቱ ይነገራል። ግን አብዛኛው ሰው ፈረንሳይኛ ነው የሚናገረው። በጣም ነው የሚሞቀው፣ በቃ ኦቨር ኦቨር ነው የሚሞቀው። የሁላችሁ እንግዲህ የኢትዮጵያና የጅቡቲ ድንበር ይህንን ይመስላል ማለት ነው። አሁን አልፈናል፣ ጅቡቲ ገባ ማለት ነው። መልቀምቱ ጅቡቲ። አሁን ደግሞ ሌላ ከተማ ላይ ቆመናል። የጅቡቲ ሌላ ከተማ፣ ይህ ምን እንደሆነ አላውቅም። ኤርትራ ሰው እየጫነ ነው ባቡሩ ከድሬዳዋ ወደ ጅቡቲ ያደረግነው ጉዞ ሰባት ሰዓታትን የወሰደ ጉዞ ነበር ባቡሩ እጅግ በጣም ቀስ ብሎ ነው የሚሄደው ነገር ግን የማይደረስ የለም የጅቡቲ ዋና ከተማ ጅቡቲ ባቡር ጣቢያ ደረስን ማለት ነው ጅቡቲ ባቡር ጣቢያ ስንደርስ ምን እንደተፈጠረ ለማመን ይከብዳችኋል። ምክንያቱም እኛ ጅቡቲ ባቡር ጣቢያ ስንደርስ ኢሚግሬሽን አለ። ኢሚግሬሽን ገባን። ኢሚግሬሽን ስንገባ ግን የጠበቀን የተለየ ነገር ነበር። ምክንያቱም የጅቡቲ ባቡር ጣቢያ ሰራተኞች በእውነቱ በጣም የሚያሳዝኑ ሰራተኞች ናቸው። የጠበቀን አቀባበል በጣም በጣም የሚያስጠላ በጣም ዲስሪስፔክት ያደረጉን በጣም በጣም ያጉላሉን በጣም ረዥም ሰዓታትን ወሰዱ። ለምን እንደሆነ ባልገባን ሁኔታ ምክንያታቸውን ለመናገር በማይችሉበት ደረጃ በጣም ዲስሪስፔክት ያደረጉን በጣም ነው ያጉላሉን። መታወቂያችንን ፓስፖርታችንን እስከ መር ወር ድረስ ማለት ነው። እና በጣም የሚያሳዝን በጣም የሚያሳፍር የኢሚግሬሽን ስነ ስርዓት ያለበት እጅግ በጣም ለመግለጽ በሚከብድ ሁኔታ በጣም በኤርፖርት ውስጥ አጉላሉን። እንግዲህ እንዳልኳችሁ አሁን ጅቡቲ ስትሉ ስትጓዙ በአንድ ጊዜ የምታየው ትሪትመንት በጠቅላላ ሀገሩ እንደዚህ ነው እንደሚል ጭንቅላታችሁ ላይ እንዲሳል ያደርጋል። እና ባቡር ጣቢያ ስንደርስ የገጠመን ነገር ፐርሰናሊ፣ እኔም ብቻ ደግሞ ለይተው በተለይ ደግሞ ኤዶምና ያብስራን ካስወጡ በኋላ ደግሞ እኔም ብቻ ለይተው በጣም ለረጅም ሰዓት ነው ያጉላሉ። ለምን መጣ እንዴት መጣ ምናምን፣ በቃ ጥያቄው ልነግራችሁ አልችልም። መታወቂያችንን ፓስፖርታችንን እስከ መወርወር ድረስ ዲስሪስፔክትን የተደረግ ነው እና እንደዚህ አይነት እኔ እንግዲህ ኦልሞስት ይህንን ቪዲዮ ስሰራ 47 ሀገር ተጉዣለሁ። እንደዚህ አይነት ነገር ገጥሞኝ አያውቅም። በጣም በጣም የሚያስጠላ የኢሚግሬሽን ስርዓት ነበራቸው። ስለዚህ አድራ ትመለሳለህ አሉኝ። እዚሁ አድሬ እመለሳለሁ አልገባም ወደ ሀገሪቱ አልኩኝ። ከዚያ በኋላ እንግዲህ እዚሁ ባቡር ጣቢያ አድሬ በማለዳው የባቡር ጉዞ የጅቡቲ ጉዞን ትቼ ለመመለስ በተዘጋጀበት ሰዓት በመጨረሻ እንግዲህ የሚቀበለንም ሰው ነበረ። እንዲሁም እዛው ኢሚግሬሽኑ አካባቢ ያሉ ደግሞ ሌሎችም ሰራተኞች ተነጋግረው ምንም አይነት ልመና አላደረኩም እመለሳለሁ አልኳቸው። በጣም ዲስሪስፔክት እንዳደረጉኝ ነገርኳቸው። ከዛ በኋላ እመለሳለሁ ብዬ ጠዋቱን ባቡር እየጠበቅኩ ነገር ግን እንድገባ ነገሩኝ፣ የኢሚግሬሽኑ ስታምፕ መቱልኝ ና በስተመጨረሻ እንግዲህ ከጓደኞች የተቀላቀልኩ በጣም ረጅም ሰዓት በባቡር ጣቢያ ቆይቼ ወጣሁ ማለት ነው። ሶ ጅቡቲ ወደ ነበረን ቆይታ ደግሞ እንሂድ ብራቸው፣ በጣም ትልቅ ነው የጅቡቲ ማለት የብር ኖት፣ ወይ አስር ሺ አስር ሺ ኖት አላቸው። የጅቡቲ መገበያ ገንዘብ ፍራንክ ነው። አምስት ሺ ፍራንክ፣ አስር ሺ ፍራንክ ምናምን እያላችሁ ነው፣ ሀያ ሺ ፍራንክ እያላችሁ ነው የምጠሩት ሰው። ይህን ይመስላል። አስር ሺ የገንዘብ ኖት አላቸው። ትልቁ አስር ሺ ነው የገንዘብ ኖታቸው። እንግዲህ ው ላይ ፈረንሳይኛ ጽሁፍ አለው። ገና ገና ወደ ቀይ ባህር እንሄዳለን ወደ አከራካሪው። ስለዚህ ወልካም ቱ ጅቡቲ በጅቡቲ ዋና ከተማ ጅቡቲ ነው ያለ፣ ነው የጅቡቲ ዋና ከተማ ጅቡቲ ነው። እንግዲህ ዛሬ እዚሁ ጎረቤት ሀገር ጅቡቲ ተገኝተናል። ጅቡቲ ሲነሳ ደግሞ ከጅቡቲ በቅርብ ርቀት ያለው እነ ባቤል መንደምን፣ እንዲሁም ስዊዝ ካናልን አጠቃሎ የሚይዘው ቀይ ባህር አብሮ ይነሳል። ስለዚህ ዛሬ ከዚህ ከጅቡቲ ዋና ከተማ ከጅቡቲ ተነስተን ቀይ ባህርን እናያለን። በደንብ ቀይ ባህርን ዛሬ እንጎበኛለን ማለት ነው። ዛሬ ከሰሯቸው ቪዲዮዎች ሁሉ በጣም በጣም የምወደው ቪዲዮ ነው የሚሆነው ማለት ነው። ስለዚህ እንኳን ደህና መጣችሁ ወደ ጅቡቲ። ስለ ጅቡቲ እያወራን ወደ ቀይ ባህር እንጓዝ። እንግዲህ ሬድ ሲሄደን መጀመሪያ ቀይ ባህርን ከማየታችን በፊት መጀመሪያ የጅቡቲ ማርያም ቤተክርስቲያን እንሳለማለን ማለት ነው። አሁን ወደ ጅቡቲ ማርያም እየሄድን ነው። እንግዲህ ደርሰናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ማርያም የጅቡቲ ቅድስት ማርያም ቤተክርስቲያን ነው የምንገኘው። እሺ፣ እንግዲህ አሁን ከማርያም ቤተክርስቲያን ወተን ወደ ሬድ ሲል ለማየት ጀልባ ወደ ምናገኝበት ቦታ አሁን እየሄድን ነው ማለት ነው። እንግዲህ ያው በጉዟችን ስለ ጅቡቲ አዳዲስ ነገሮች እያየን ነው። እነዚህ ሴቶች ብር የሚዘረዝሩት ምንድነው የሆነ ስም አላቸው። ቢቢሲ ላይ አንብቤ ነበር የሆነ አርቲክል ወጥቶ። ይኸው ቁጭ ቁጭ የሚሉት ቀስ ብለን እንዲሁ ብናገኛቸው አሪፍ ነበር። እንግዲህ ጅቡቲ የዓለማችን ወሳኝ ሀገር እንደሆነች ታውቃላችሁ። በተለያዩ ምክንያቶች ዓለማችን ላይ ከሚገኙ የምስራቅ አፍሪካ ሀገሮች መካከል እጅግ ወሳኝ ናት። ይህም በአንድ ምክንያት ነው። ለቀይ ባህር ቅርብ መሆኗና እጅግ ጠባብ የሆነውና በቀይ ባህር ላይ የሚገኘው ባብ ኤል መንደም የተባለው ስትሪት መገኛ መሆኗ ነው። ይሄ የባህር ወሽመጥ ወይም ባብ ኤል መንደም የምንለው እጅግ በጣም የተቀራረበ የመሬት ክፍል ሲሆን በመሃሉ እጅግ በጣም በርካታ ቁጥር ያላቸው መርከቦች በየቀኑ ያልፋል። እንደምትመለከቱት ከኋላ ላይ እንግዲህ የተለያዩ የንግድ መርከቦች ረከቦች ትመለከታላችሁ። ሌላኛውም ሰፋፊ ሶስት ወደቦች አሉ፣ እዚህ ጅቡቲ ላይ ማለት ነው። አሁን እኔ ያለሁት ቀድሞ የተጠቀሙበት የነበረውና እና አሁንም የተወሰኑ መርከቦችና እና ኮንቴነሮች ከኋላ ላይ እንደምትመለከቱ። ስለዚህ ይህንን የባህር ወሽመጥ ላይ እንግዲህ የተለያዩ ሀያላን ሀገራት በየቀኑ ነዳጅ፣ ሸቀጣሸቀጥ ስለሚያጓጉዙ እዚህ ባቤል መንደም ስትሪትን ጨምሮ በቀይ ባህር ላይ ችግር እንዳይፈጠረ ወይም ችግር ከተፈጠረ በፍጥነት ለመፍታት በሚል እንደ አሜሪካ፣ እንግሊዝ፣ ስፔን፣ ጃፓን የመሳሰሉ የተለያዩ ሀያላን ሀገራት በዚህ ሚሊተሪ ቤዝ አላቸው። ወይም በርካታ ቁጥር ያላቸው ሰራዊትና መሳሪያዎቻቸውን አከማችተው ሚሊታሪ ቤዝ በዚህ በጅቡቲ ከተማ አድርገዋል ማለት ነው። ስለዚህ የባህር ጥቅሞቻቸውን ለማስከበር ባህር ላይ ችግር ከተፈጠረ ፈጥኖ ለመድረስ በሚል ነው ይህን ያደረጉት። እንግዲህ በሰሞናዊ ባለው ጦርነት ምክንያት በባህር ላይ አሁን ላይ ችግሮች አሉ። በተለይ ከሀውቲ ታጣቂዎች ጋር በተገናኘ የተለያዩ የመሳሪያ ተኩሶች አሉ። መርከቦች መሄድ አቁመዋል። ይሄ ደግሞ በተለያዩ ሀገራት ላይ የዋጋ ንረት እንዲከሰት ያደርጋል። ስለዚህ ይህንን አይፈልጉም። ለዚህም ደግሞ ባህሩን ለመጠበቅ ሲሉ የተለያዩ ሚሊታሪ ቤዞች በዚህ ያሉ ማለት ነው። ጅቡቲ እንግዲህ ወሳኝ ሀገር የሚያደርጋል በዚህ ምክንያት ነው ማለት ነው። ያላት የባብኤል መንደም ቅርበት ነው፣ ወይም ለባህሩ ቅርብ መሆኗ። እንግዲህ ወደ ቀይ ባህር ደግሞ እስኪ እንጓዝ፣ አብረን እንጓዝ ይህ እንግዲህ አሁን ላይ እየሄድን ያለው በቀይ ባህር ላይ እየተጓዝን ያለ ነው። እንደምትመለከቱት ይሄ ቀይ ባህር ነው። አብዛኛው አሁን ላይ የደህንነት ስጋት ስላለ ዘልቀን ወደ ላይኛው ወይም ወደ ባቤል መንደም መጠጋት አንችልም። ምክንያቱም እንደምታውቁት በወቅታዊ ሁኔታ ከፍተኛ የሆነ ጦርነት ስላለ በሐማስ እና በእስራኤል መካከል፣ ስለዚህ አሁን እንግዲህ እያየን ያለ ነው። ይህ የምትመለከቱት አሁን እየሄድንበት ያለው የቀይ ባህር ነው ማለት ነው። ቀይ ባህር እንግዲህ እንደምትመለከቱት ማፑ ላይም ከላይ ከስዊዝ ካናል ይጀምርና እታች ገልፍ ኦፍ ኤደን ድረስ እስኪደርስ ድረስ ወይም የኤደን ባህረ ሰላጤ እስኪደርስ ድረስ እነዚህ ሁሉ ሀገራትን በጋራ ያጠቃልላል። እነዚህም ጅቡቲ፣ ግብፅ፣ ኤርትራ፣ ሳውዲ አረቢያ፣ ሱዳን፣ የመን፣ ሶማሊያ፣ እስራኤልና ጆርዳን ቀይ ባህር ከሚነካቸው ወይም ከሚያዋስናቸው ሀገሮች መካከል አንዱ ናቸው። አሁን ጀልባችንን ይዘን እንደምታዩን በቀይ ባህር ላይ እየሄድን ነው። በጣም ብዙ ሚሊተሪ ቤዞች ነው ያሉት በዚህ ርቀት። እንደምትመለከቱት የጃፓን የጦር መርከብ ይታየናል። በርካታ የጦር መርከቦች ይታያሉ። እንግዲህ ቀደም ሲል አይደለም እንዳልኳችሁ፣ በአካባቢው በእስራኤል እና በሀማስ መካከል ባለው ጦርነት ውጥረት ባይኖር ኖሮ ብዙ ሰፊ የመጓዝ እቅድ ነበረን። እንግዲህ ከዚህ ምን ያክል ማይልስ እንደሚርቅ አላቅም። እንደምታዩት የንግድ መርከቦች ይታያሉ። በዚህ የሚሊተሪ ቤዞች አሉ። እንደገና በዚህ ደግሞ የምትሄድ አነስተኛ ቢቻ አለች፣ ወደዛ ለመዝናናት የሚሄዱ። ከፊት ለፊት ደግሞ የጦር መርከቦች በተለይ ደግሞ የኔቪዎች ይታዩኛል ማለት ነው። እንግዲህ ቀይ ሁለት በዚህ ጋር በጣም በጣም ብዙ መርከቦች ነው የሚታዩ የጦር መርከቦች የውና እዚህ ጋር የንግድ መርከቦች የኢትዮጵያን ጨምሮ የተለያዩ ሀገራት መርከቦች ይታዩኛል። የኢትዮጵያ የንግድ መርከቦች በዚህ ፊት ለፊት ባለው ወደብ ላይ ይታያሉ። ባቤል መንደም ስትሪት ጋር መጠጋት ባንችልም ቀይ ባህር ግን ይህንን ይመስላል እንደምታዩት ማለት ነው። ዋው በጣም ደስ የሚል ኤክስፔሪንስ ነው። እንግዲህ እንደዚህ አይነት ኤክስፔሪንሶች ደስ ይላሉ። የደህንነት ስጋት ባይኖር ኖሮ እስከ ባቤል መንደም እስከ የመንም ተሻግረን እናየው ነበር። በነገራችን ላይ እዚህ ጅቡቲ ውስጥ እጅግ በጣም በርካታ ኢትዮጵያውያን ይኖራሉ። ከ200 ሺህ በላይ ነው የሚባለው። ይህንን የቀይ ባህር ስትሪትን በመጠቀም በጀልባ እየተጠቀሙ ወደ የመን ና ሳውዲ አረቢያ ለመሻገር ይጠቀሙበታል። ከኢትዮጵያን በዘለለ እንደ ኤርትራውያንም በዚህ ጉዞ ያደርጋሉ። ስለዚህ በየጊዜው እንግዲህ አሳዛኝ ዜና የሚሰማበት ቦታ ማለት ይሄ ነው። እንግዲህ በጣም በርካታ ስደተኞች ከጀልባ እየወደቁ የሚሞቱበት ማለት ነው። እንዳልኳችሁ በጣም በርካታ ኢትዮጵያውያን እዚህ ከመኖራቸውን ባሻገር የስደተኞች ብቸኛ መሸጋገሪያ ናት። ስደተኞች የሚሻገሩት በዚህ አድርገው ወደ የመን ና ወደ ሳውዲ አረቢያ ነው የሚሻገሩት ማለት ነው። እንግዲህ ምን ያክል አደገኛ ቦታ እንደሆነ ተመልከቱት። በዚህ እያቋረጡ ነው የሚሄዱት ማለት ነው። ምን ያክል ኢትዮጵያውያን ይኖራሉ? ከ200 ሺህ በላይ አዎ። ጀልባችንም እንግዲህ ይህንን ይመስላል። ሕገ ወጥ ተጓዦችን በዚህ ጀልባ እንደሚሄዱ ተነግሮናል። እኛ ከመምጣታችን ከአንድ ቀን በፊትም እዚህ ጋር ዘጠኝ መቶ ሰዎች እንደሞቱ አሻጋሪያችን ነግሮናል። እኔ የምልህ በዚህ አይነት መርከብ ጀልባ ነው እንደሚሄዱት ሲሻገሩ፣ እነዚህ ባህር ተሻጋሪዎች በዚህ አይነት እና ማዕበል ሲመጣ ይገለበጣል። አሳ ቀለቡ በጣም ብዙ ነው። ዜና ላይ ስትሰማው በጣም ነው የሚያሳዝነው። በቃ ዝም ብሎ 100 200 ሰው በዚች በምታክል ጀልባ ነው እንግዲህ 100 ሰው ተጠባብቀው ነው የሚከሄደው። በጣም ከባድ ነው። 950 ሰው ጭና ትናንትና ወዴት ወደ ሳውዲ አረቢያ ወደ

ትናንትና እኛ ዛሬ መተን ወደ ቀይ ባህር፣ ትናንትና ዘጠኝ መቶ ሰው የጫነ ጀልባን የተገለበጠው በጣም የሚያሳዝን ነገር ነው በእውነት እጅ የተቆረጠ ሰውነት የተቆራረጠ አይቼ፣ ምክንያቱም ሻርኮች ምናምን ስለሚበሉ ውስጥ አይቼ በጣም ዘገነነኝ ነው የሚለው

በጣም ብዙ ሰው እንግዲህ አስቡት በዚህ ውስጥ መቶ ሰው ሁለት መቶ ሰው ታች መርከብ ውስጥ ሲጫን እዚች ጀልባ ውስጥ ሲጫን ምን ያክል ባላንስ ማረግ ነገር እንደሚፈጠር እና የሚለን ምንድነው ትንሽ አንድ አንዱ ሰውዬ ዘንበል ካለ እንቅልፉ መጥቶ ነው ዘንበል ካለ በቃ ሙሉ ለሙሉ ይገለበጣል። ጀልባ ላይ ላይ ነው የሚጫነው ይሄ። ስለዚህ እንግዲህ ዋና የሚችለው ይችላል። ዋናም ብትችሉ ስቲል አደገኛ ነው። አሁን ምክንያቱም ሻርኮች፣ የተለያዩ የባህር እንስሶች ስላሉ ዋና ብትችሉ ከነሱ ማምለጡ በራሱ ሌላ ከባድ ነገር ነው የሚሆነውና በጣም የሚያሳዝን ነው። በጣም በጣም በእውነት በጣም በጣም ማንም ሰው ደልቶት አይደለም ስደት የሚወጣው፣ ተስፋ ሲቆርጥ በህይወት በቃ ጭርረሻው ጥግ ላይ ሲደርስ፣ እንግዲህ እንዲህ ባለ ጉዞ በትናቁ አስቀኛቸው ታተዞ ባህር መሻገር ይሞክራሉ። አብዛኛው በጣም ያሳዝናል። አሁን እየተመለስ እንደምታውቅ ማሳ ያለ በጣም ከባድ ምሴ በጣም አስከባሪ በዙ ብዙ ብቻ ባህር ላይ ስለተመለከታችሁ፣ በጣም አመሰግናለሁ። አብራችሁን ስላላችሁ፣ አሁን የቀይ ባህር ጉዟችን ጨርሰን እየተመለስን ነው ወደ ጅቡቲ። ነክስት ታይም እንግዲህ በሌላ ቪዲዮ ተመልሰን እንገናኛለን። ያላችሁበት አመሰግናለሁ።